ሁ ቤተክርስቲያን አይዘጋም። ቤተክርስቲያን ቦታ ተከላ እየፈለገን አት በጣም አጣ ፈልገን አሁን በጣም የምናደርገው ነገር ሁላችንም አስቀድሜ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እኔ አገልጋይ ተስፋዬ አቦሬ ይባላለኝ። የወንጌል ስርጭት ቤተክርስቲያን አገልጋይ ነኝ። ዛሬ ወደ እናንተ ፊት የቀረብኩበት ትልቁ ዓላማ ቤተክርስቲያን ተከላ ለማድረግ ፈልገን ነበረና አሁን በከተማ ውስጥ ቦታ ለመግዛት በጣም አቅም አንሶብናል ወጣ ብለንም ለመግዛትም ስንጠይቅ በጣም ይህን ሰሞን ፍላጋ ያለ እንደምታዩት ማለት ነው እየዞረን ነው ቀና ማታ እየዞረን ሪካሽ እናገኛለን ብለን ፈልገን ነበረ ግን እስካሁን ልናገኝ አልቻለንም እና አለም ዙሪያ ያላችሁ በሙሉ ወንድሞች የእግዚአብሔርን ቤት አብረን እንድንሰራ ቤተክርስቲያን እንድትተከል ከኔ ጎን እንድትሆኑ የበኩላችሁን ድጋፍ እንድታርጉልኝ በጌታ ፍቅር ጠይቃችኋለሁ አሁን ቦታ ለመግዛት እጅግ ባጀት አጥሮብናል። ቤተ ክርስቲያን እናንተ እያላችሁ መዘጋት የለበትምና እና እያንዳንዳችሁ እግዚአብሔር በረዳችሁ መጠን ቤተ ክርስቲያን እንድንተክል ቤተ ክርስቲያን ቦታ ገዝተን አሁን በምን ጠይቃቸው ደረጃ ከከተማ ወጣ ባለ ከሁለት ሚሊዮን በላይ ነውና ስለዚህ ያንዳንዳችን እኛ እንኳን ወጣ ብለን ከሁለት ሚሊዮን እስከ ሶስት ሚሊዮን ባለበት ቦታ እንድናገኝ የበኩላችሁ ድጋፍ እንድታደርጉ ና ቤተ ክርስቲያን አይዘጋ አብረን ወንጌል እንድንሰራ እባካችሁ እጃችሁን እንድዘረጉ በጌታ ፍቅር ጠይቃችኋለሁ። ዓለም ዙሪያ ያላችሁ ወንድሞቼ እና እህቶቼ፣ በአገልግሎት የምታውቁት በስልክ አገልግሎት ቢሆንም፣ እንዲህ በአካል ተገኝታችሁ የተገለገላችሁት፣ ዛሬ ደግሞ ከእኔ ጎን እንድትሆኑ በጌታ ፍቅር ጠይቃችኋለኝ። እኔ ለረጅም አመታት እንደዚ ጥያቄ እጄ ወደ እናንተም ቀርቤ አላቅም። ና ግና አሁን ቤተ ክርስቲያን አይዘጋ አብረን የክርስቶስን ቤተ ክርስቲያን እንድንተክል የበኩላችሁን ድጋፍ እንድታርጉ በጌታ ፍቅር ጠይቃችኋለሁኝ። በዓለም ዙሪያ ያላችሁ ወንድሞቼ፣ እግዚአብሔርን ስራ አብረን እንስራ። ቤተክርስቲያን ይተካል እና እርዱን፣ አግዙን። በእናንተ እጅ ያለው ጥቂቱ ነገር እኛ ጋር ደርሶ ያግዛና እንድታግዙ ጠይቃችኋለሁ። ስለሰማችሁ አመሰግናለሁ። ይሄን ቪዲዮ ደግሞ ቢቻል ማገዝ ወደሚችሉ ሰዎች ሼር አድርጉልን። ሼር አድርጋችሁ አድርሱ። ተባረኩ። በጣም ወዳቸዋለሁ።